አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ቤተሰብ? ሰላም ብለን አለ ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ ኢንሻአላህ አብራችሁን ቆዩ። የዛሬው ርዕሴ ስለ ተምር የጤና ጥቅሞች ነው የምናይ ማለት ነው። ያው ተምር አስገራሚ የጤና ጥቅሞች አሉት እነሱን ምን ምን ናቸው? በውስጡ ምን አይነት ፕሮቲኖች አሉት? ለምንስ ለምን ለጤናችን ምን ያህል ጠቀሜታ አለው በሚለው ዙሪያ እንወያያለን። አብራችሁ ይቆዩ። ላይክ፣ ሼር በማድረግ አብራችሁ ይቆዩ ማለት ነው እንሻአላህ። ያው ተምር እንደሚታወቀው ብዙ የጤና በረከቶች አሉት፣ የጤና ጥቅሞች አሉት። ተምር ጣፋጭ ምግብ ብቻ አይደለም፣ ብዙ የጤና ጠቀሜታዎች አሉት። የአመጋገብ ኃይል ምንጭ ነው ማለት ነው። ተምር ክብደትን ለመቀነስ ከመርዳት ባሻገር የቆዳ ጤንነትን ለማሻሻል ይረዳል ማለት ነው። ተምር በአመጋገባችን ውስጥ የግድ አስፈላጊ ነገሮች ናቸው ማለት ነው። ያው ስለ ተምር ማወቅ ያለብንን ነገሮች እስቲ እናያለን ማለት ነው። ተምር የተመጣጠነ ምግብ ነው ማለት ነው። ተምር እንደ ቪታሚኖች ቪታሚኖች ማዕድናት እና ፋይበር ባሉ አስፈላጊ ንጥረ ነገሮች የተሞላ ነው ማለት ነው። ተምር በውስጡ ብዙ ነገሮች አሉት። እስቲ ምን ምን ናቸው፣ በውስጡ ምን ምን አሉ የሚለውን እስቲ እንይ እንሻላ። ያው ተምር በውስጡ ፖታሲየም፣ ማግኒዥየም፣ መዳብ፣ መንጋኒዝ፣ ብረት እና ቫይታሚን ቢ ሲክስ በውስጡ ይዟል ማለት ነው። እነዚህ በውስጡ ያሉ ንጥረ ነገሮች ተምርን በተመገብን ቁጥር በውስጡ በሰውነታችን ውስጥ ምን ምን ነገሮችን ይከላከሉልናል ወይስ ምን ምን ነገሮችን ይጠብቅልናል? ብለን እስቲ እንሻላ። ምን ጠቀሜታ አለው በውስጡ እንዴት ብለን እስቲ በዚ ዙሪያ እንይ እንሻላ። እነዚህ ከላይ የዘረዘርኳቸው በውስጡ ያሉ ፖታሴ፣ ማግኔዚ፣ መዳብ፣ ማንጋኒዝና ብረት ወይም ቫይታሚን ቢ6 እነዚህ በውስጡ ያሉ ንጥረ ነገሮች እነዚህን በተመገብን ቁጥር ብዙ ጥቅሞች አሉት ማለት ነው። እንደ ጡንቻ መኮማተር የመሰለ ነገር ጡንቻችን የመኮማተር ችግር ከገጠመው እነሱን የነርቭ ስርዓቱን ተግባር እና የበሽታ መከላከል ጤናን ያሻሽላል ማለት ነው። ጡንቻችንን በደንብ እንዲዘረጋ እንዲፍታታ ያደርግልናል ማለት ነው። የተኮማተረውን ጡንቻ ያው ነርቮችንም በስርዓት ስራቸውን እንዲሰሩ ያደርግልናል ማለት ነው። ያው የተለያየ የሰውነት ተግባሮችን ይደግፍልናል ማለት ነው። በሰውነታችን ውስጥ የሰውነታችንን ተግባር በውስጡ ያለውን የነርቮችን ሂደት እና የደም አንትኖችን በስርዓት ይሰራልናል ማለት ነው። ተምር በውስጡ የኤነርጂ ደረጃዎችን ይጨምራል ማለት ነው። በውስጡ ያለውንትን ኤነርጂ ደረጃዎችን ይጨምራል። ተምር በጣም ጥሩ የተፈጥሮ ኃይል ነው። በውስጡ የካርቦ ሃይድሬት ይዘት ያለው ነው ማለት ነው። በተለይም የተፈጥሮ ስኳር በውስጡ አለ ማለት ነው። ግሉኮስ፣ ፍሩክቶስ እና እስክንድር እስክንደር የተባሉ ፈጣን የኃይል ማንሳት ፍጹም ያደርጋቸዋል ማለት ነው። ለአትሌቶች በተለይ እንደዚህ ሯጮች እንትኖች እንደዝላሉት በጣም ጥሩ ኃይል ይሰጣል፣ ሙቀት ይሰጣል ማለት ነው። የምግብ ሌላኛው ደግሞ የምግብ መፈጨትን ጤናን ያበረታታልናል ማለት ነው። ተምር በተመግብን ቁጥር የምግብ መፈጨት ጤናችንን ያበረታታልናል። ምግብ ተመግበን ወዳችን ላይ ቆጭ ብሎ እንዳይከብደን ምግብ በስርዓት እንድንሸራሸር ያደርግልናል ማለት ነው። በተምር ውስጥ ያለው የፋይበር ይዘት ለምግብ መፈጨት ጤንነት ጠቃሚ ነው ማለት ነው። ሌላኛው ደግሞ የሆድ ድርቀትን ይከላከላል። ተምር በተመገብን ቁጥር የሆድ ድርቀትን ይከላከልልናል። የሆድ ድርቀት ላለባቸው እህቶች ተምርን ተመገቡ ማለት ነው። ሌላኛው ደግሞ የአንጀት እንቅስቃሴን ወይ ደግሞ የአንጀት ውስጥ እንትኖችን እንቅስቃሴን ያካሂዳል ማለት ነው። ያ ማለት ደግሞ ድርቀትንም ያንሸራሽርልናል፣ ድርቀት ያስወግዳል ማለት ነው ያው ከድርቀት ጋር የተያያዘ ስለሆነ ለድርቀት መፍትሄ አለው ማለት ነው። ሌላኛው ደግሞ ለልብ ጤና ጥቅሞች ተምር ለልብ ጤና ጥቅሞች በጣም አስፈላጊ ነው ማለት ነው። ተምር ለልብ ጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን በውስጡ ይዛል ማለት ነው። ደምግፊትን ግፊትን ለፖታሲየም እና ማግኒዚየም ይዘት ስላለው ደም ግፊትንም ሳይበዛ መውሰድ ከበዛ ደግሞ ጉዳት አለው ማለት ነው። ለደም ግፊት ላለባቸው ስኳር ላለባቸው ከመጠን በላይ ከተመገቡ ደም ግፊትንም ሊያበዛ ይችላል። ስኳርንም የመጨመር ኃይል ሊኖረው ይችላል። ሳይበዛ መጠቀም ይቻላል ማለት ነው። የአጥንት ጤናን ይደግፋል። ተምር እንደ ካልሲየም፣ ፎስፎረስ እና ማግኒዚየም በውስጡ ስላሉ ብዙ ማዕድናት በውስጡ ስላሉ ያው ጠንካራ እና ጥሩ ጤናማ አጥንቶች እንዲኖር ያደርገናል ማለት ነው። ለአጥንት እድገት በጣም አስፈላጊ ናቸው ማለት ነው። የተምር ዘሮች በሙሉ ለአጥንት ጤናችን አስፈላጊዎች ናቸው ማለት ነው። ሌላኛው ደግሞ ለቆዳ ጤና ብዙ ጥቅም አለው። ተምር ተምር በቫይታሚን እና አንቲኦክሲደንት ይዘት የበለጸገ በመሆኑ ለቆዳ ጠቃሚ ነው ማለት ነው። ለቫይታሚን ሲ እና ዲ ምስ ያው ጥሩ ነው። አንዳንድ ተመራማሪዎች ለቫይታሚን ሲ እና ዲ ምስጋና ይገባው የቆዳ የመለጠጥ እና የመለጠጥ ችሎታን ያዳብራለ ይላሉ። ያው ቫይታሚን ሲ እና ዲ ኃይል ስላላቸው ለቫይታሚን ሲ እና ዲ ምስጋና ይገባው የቆዳ የመለጠጥን እና የመለጠጥ ችሎታን ይጠብቃሉ ይላሉ። ያው ምስጋና ማለት ነው ለበይ ለእንትኖች። ሌላኛው ደግሞ የኦክሳይድ ጉዳትን ይከላከላሉ። እነሱም የእርጅና ምልክቶችን ይከላከላሉ ማለት ነው። የእርጅና ምልክትን ይከላከላል። ምልክቶች ማለት ወደ እርጅና የተጠጋ ሰው እርጅና እንዳይከሰትበት ተብሎ ይከላከላል። የቆዳ መሰብሰብ ሊሆን ይችላል፣ የሰውነት መድከም ሊሆን ይችላል። ተምር በተመገበ ቁጥር እርጅናውን ሊቀንስለት ይችላል። ሌላኛው ደግሞ ክብደትን ለመቀነስ ይረዳል። ተምር ለክብደት መቀነስ ጥሩ ነው። ምንም እንኳ ጣፋጭ ቢሆንም ተምር ክብደትን ለመቆጣጠር ይረዳል። በተምር ውስጥ ያለው ፋይበር የሙሉነት ስሜትን ያበረታታል። ይህም በአጠቃላይ የካሎሪን ለመቀነስ ይረዳል ማለት ነው። በተጨማሪም ከተጣራ ስኳር ጤናማ አማራጭ ይሰጣሉ ማለት ነው። ሌላኛው ደግሞ ለእርጉዝ ሴቶች እህቶቻችን ተምርን ብትመገቡ ጥሩ ጤናማ ኃይል እንዲኖራችሁ ያደርጋል። ጽዙም በውስጥ እንቅስቃሴው እንዲዳብር ያደርጋል ማለት ነው። ሐኪሞች ጋር ስትሄዱን ብዙ ጊዜ ተምሩን ተመገቡ ይላሉ። ለእርጉዝ ሴቶች ማለት ነው። ተምር እነዚህ እነዚህ ያሉ ብዙ ጠቀሜታዎችን አሉት። ብዙ ነገር አለው ማለት ነው። ተምርን በባዶ ሆድ መመገብ ብዙ ጠቀሜታ አለው ማለት ነው። ያው ተምር በእኛ በሙስሊሞችም አልሐምድሊላ ብዙ በአረቡ ዓለም በብዛት የሚበቅል ተክል ስለሆነ ብዙ ጊዜ በየአረቡ ቤትም ታገኙታላችሁ ብዙ ጊዜ እንጠቀመዋለን ሙስሊሞችም በረመዳን በብዛት እንጠቀመዋለን። በሀገራችን ላይ ያው በብዛት ስለሌለ ነው ረመዳ ላይ ስሪያ ብለን የምንጠቀመው እንጂ በአካባቢያችን በብዛት ቢኖር ከሙስሊሞች ከኛ ዘንድ የሚጣፋ አይደለም ማለት ነው። ህዝብ አረብ አለን በብዛት ስላለ እህቶቻችን፣ ተምር ተመገቡ። ጤናችሁን የሚጠብቅላችኋል፣ ጉልበት ይሰጣችኋል ማለት ነው። የደማነስ ካለብንም የደማነሳችንን ይቆጣጠርልናል ማለት ነው። ለአይን ጤንነት እና አይንን ከመታወር ይታደግልናለ አለ የሆድ ድርቀትን ይከላከልልናል። እንዲሁም ተቅማጥንም ይከላከላል ማለት ነው። ተምር ተቅማጥንም የመከላከል ብቃት አለው ማለት ነው። ክብደትንም ለመጨመር ይረዳለ ጤናማ ልብም እንዲኖረን ያደርጋለ ጉልበት ኃይል ይሰጠናል ማለት ነው። ያው እዛ ሀገር ብዛት በስደት ያለ ነች ጉልበታችን እንዲጠነክር የሰው ቤት መቼም ቆሞ መዋል ስራ ብዛት ስላለ ተምርን ብዛት ስላለ በየቤቱም ተመገቡት ማለት ነው። ጉልበትና ኃይል ይሰጣችኋል ማለት ነው። ጤናማ የሆነ የነርቭ ስርዓት እንዲኖረን ያደርጋል። ጤናማ የሆነ የነርቭ ስርዓት እንዲኖረን ያደርጋል። ጥርሳችንን ጤናማ እና ጠንካራ እንዲሆን ያደርግልናል ማለት ነው። ጥርሳችንም ጤናማ እና ጠንካራ እንዲሆንልን ያደርጋል። ያው ቅድም እንደጠቀስኩት ለእርጉዝ ሴቶች በጣም ጠቃሚ ነው። ልጆቻችን ተጠቀሙት። ተምር ብዙ ጣሙም ጣፋጭ ነው። በውስጡም ብዙ ነገር አለው ተመገቡት ማለት ነው። ሙስሊሞች ደግሞ በአካባቢያቸው በተለይ አጅዋ ተምርን ካለ እሱንም ሰባት ሰባት ፍሬ ተመገቡት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ለብዙ ነገር ፈውስ ይሆናል ብለዋለ ሰባት ሰባት ፍሬ ወይም ሶስት ፍሬ ተጠቀሙት ማለት ነው። የተምር ጥቅሞች እነዚህን ይመስላሉ። ካጣችሁ ደግሞ ሶስት፣ ይሄ ማንኛውንም ተምር ሶስትም ሰባትም መብላት ትችላላችሁ ማለት ነው። ግን አጅዋ ብታገኙ ደስ ይላል። የውዛ ሀገር ወደድ ስላለ ብዙም በየቤቱ አይገኝም። ቢሆንም ግን ማንኛውንም ተምር ለጤናችሁ ጠቃሚ ነው። ተመገቡት ማለት ነው። ያው ስለ ተምር ጥቅም እነዚህ እነዚህን ይመስላሉ ያው በቀጣይ በሌላ ርዕስ ያው ወቅቱ የረመዳን ወር አይደለም። ቢሆንም እንኳ ያው የተምር ያለው ጠቀሜታ እስኪ እንዘርዝር እንጎይ ብዬን ያመጣሁትኝ ያው ተምር ብዙ ፋይዳዎች ብዙ ጤናዎች አሉት የጤና ጥቅሞች አሉት። ብዙ ጊዜ ረመዳን ላይ ስለሚፈለግ ነው ረመዳንን የጠቀስኩ ማለት ነው። እና እነዚህን ይመስላሉ የተምር ጠቀሜታዎች ተመገቡ ትላለሁኝ እንግዲህ ተምረን ፊቱ አግኝቶ ተምር እንትን የማይል የለም። ተምር በጣም ተወዳጅ እንትን ነው። ግን በውስጡ ምን ምን በውስጡ ምን ምን ንጥረ ነገሮች አሉት፣ ለሰውነታችንስ እንዴት ምን ያህል ጠቀሜታ አለው በሚል ዙሪያ ነው እንሻላ ሀሳቡን ለማንሳት የፈለግኩት። እና የዛሬው ሀሳቤ ዛሬው ርዕሴ ይሄን ይመስላለን። በቀጣይ በሌላ ርዕስ በሌላ ሀሳብ በሌላ በአዲስ ነገሮች እስከምንመጣ ሰላም ሁኑ። ሀሳብ አስተያየታችሁ ካለ ኮመንት ላይ አስቀምጡልን። እንሻላ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር እያደረጋችሁ ተደራሽ አድርጉ ለሌሎች። እንሻላ ያው ቀጣይ ቀጣይ እያል ሌላ ሌላ ነገሮችን ለማቅረብ ዝግጁ ነን። እንሻላ